አሰላሙ ዓለይኩም ወረህመቱላህ ወበረካቱ። የአብዱ መንገሻ ኢትዮ ተከታታዮች፣ ዛሬ ደግሞ በኮባ በቅብለናል። ራያ ኮባ ላይ ዛሬ እዚህ መስላን ማለት ነው ምዝራ ምናምን እናሳያችኋለን። እናንተ ደግሞ ሀሳባችንን ከመናገራችን በፊት ሰብስክራይብ ሸር አድርጉልን፣ የእናንተ ትብብር ስለሚያስፈልግ ማለት ነው። እንደዚህ እናሳያችኋለን። እናንተ ላይክ ሰብስክራይብ ሸር ስታደርጉልን ነው እኛም ደግሞ የተጠናከረ እንደዚህ አይነቶችን ነገር እያለፍን በየቦታው የምናሳያችሁ ማለት ነው። እና ላይክ ሰብስክራይብ ሸር አድርጉልን። ብዙ ምዝራዎች እናሳያችኋለን። ኮባ የሆናችሁ ማለት ነው። ላይክ ላይክ ላይክ ላይክ ሰብስክራይብ ሸር ሸር ሸር ሸር አድርጉት አለ ለጓደኞቻችሁ። እንዴ አንዲሽ እንኳን አታደርሱንም እንዴ! አንዲሽ እንኳን አስገቡን እንጂ። እና በዚህ ምዝራ ስትሰሩ የኖራችሁ ማለት ነው። እናሳያችሁ ሲጤፍ ጤፍ ይታያችኋል። በጣም ቆንጆ ቆንጆ የሆነ ጤፎች አሉ። እነሱን እያለፍን እያለፍን እናሳያችኋለን ማለት ነው። የደረሰ ነው። በነገራችን ላይ ጤፉ በጣም የሸተ ነው። ውሃ የሚጠቀሙት ከዛ ላይ የምትታየው ቆርቆሮ እዛ ነውና በጣም ትልቅ ፕሮጀክት ነው። የብዙ ሰው የብዙ ገበሬ ነው። በጣም ትልቅ የፕሮጀክት ነው ማለት ነው። ው እየታጨደ ነው። እዚህ አያችሁት እየታጨደ ነው ያለው ማለት ነው። ጤፉ ደርሷ ማለት ነው። ስለዚህ ማየት ይቻላል? ድብት ይባላል። ኩሲሶ እና ብዙ ነገሮች እናሳያችኋል። እናንተ ደግሞ ሰብስክራይብ፣ ሸር አድርጉልን አንድ ሽ እንኳን አስገቡን እንጂ እንደምን ማርጋችሁ እንዴ ኮባ የሆናችሁ ማለት ነው። ይሄ ምዝራ የምታውቁት ኮሜንት ማንኛው ራሽ ይሄ እኛ ርሻ ነው የምትሉ ምናምን ኮሜንት ላይ ጻፉ። የምታውቁት የምታውቁት ማለት ነው። በጣም ግን አሪፍ አሪፍ የሆኑ ምዝራዎች ናቸው እና ያሉት በጣም የተመረጡ ማለት ነው። ማሾ ይባላል በነገራችን ላይ ይሄ ማለት ነው። አያችሁት ማሾ የሚባለው ምዝራ ይሄ ነው። ይሄን ለማታውቁ ማለት ነው ደግሞ ማሾ ይባላል። ማየት ይቻላል ማለት ነው። አያችሁት በጣም ያምራል ማሾ የሚባለው ምዝራ ይሄ ነው እንግዲህ ወደዛ ጤፍ አለ ያው በህም ያለው ጤፍ እዩት በጣም ቆንጆ የሆነ ጤፍ ነው ከላይ ጋር ደግሞ የሚያጭዱ አሉ። እነሱን እናሳያችኋለን ማለት ነው። በጣም ሀሪፍ ጤፍ ነው። በነገራችን ላይ ያለው ግን በጣም ምርጥ ጤፍ ነው። አያችሁት ቴማሾ እንዴት አባቱ ያምራል። ቡቃያ ምናምኑ በጣም ቆንጆ የሆነ ምዝራ ነው። አያቸው እዚህ እያጨዱ እያጨዱ ነው። አያቸው በጣም ስራ ላይ ነው ያለው ሰው ማለት ነው። እና በፕሮጀክት ነው የሚጠቀሙት። በጣም ቆንጆ ቆንጆ የሆነ ዝር ነው ያለው በሙሉ ስታዩት ማለት ነው። በጣም ያምራ ነው ላይ የኩሲሶ እንትን እያሉ ነው እያጨዱ ነው ማለት ነው እነዚህ። እና እኔ ደግሞ እንደዚህ እያረኳ አሳያችኋለሁ። እናንተ ደግሞ ሰብስክራይብ ሻር እያደረጋችሁ አጠነካክሩን፣ አባረታቱን፣ አንዲሽ እንኳን አስገቡኝ እንደምን አድርጋችሁ። እኔ ደግሞ እንዴት እንዲ የተመራረጡ ምዝራዎችን እያነሳው ወደ እናንተ እናደርሳለን። በጣም ቆንጆ የሆኑ ምዝራዎች አሉ እዚህ ኮባ ላይ ማለት ነው። በጣም የሚያምሩት በነገራችን ላይ እዛ ላይ ነው ፕሮጀክቱ። ውሃው የሚወጣው እዛ ነው መሰለኝ። ይሄ በጣም የብዙ ገበሮች ነው። በጣም ቆንጆ የሆነ ምዝራ ነው ማለት ነው። ኩሲ ሷያችሁት ይሄን የረሳችሁ ሁላ አስታውሱ። ለማንኛው ናማሾ የደረሰ ማሾ ምናምን ያለው የአሁን ደርሶ ማሻአላ ማሾይ ደርሶ ነው። በጣም ነው የሚያምረው። በነገራችን ላይ ማሾይ የሚባለው ምዝራ ይሄ ነው እንግዲህ በጣም አሪፍ የሆኑ ምዝራዎች ናቸው ያሉ አረም ነው። ማሾ ማሻላ በጣም ምርጥ ምርጥ ምዝራዎች ናሉ። በጣም ያምራ ምዝራው። ማሾ ማሻላ እየደረሰ ነው። ሰላም ናችሁ? አማን ናችሁ? አለን ደህና ናችሁ? በጣም ምርጥ ምርጥ ምዝራው ውሃው ከዚያ ነው የሚወጣው? እዛ ላይ ነው ላይ ሁሉ ገበሬ ግን ይሄ አንድ ው አንድ ውሃ ብቻ ነው። ማሻአላ ደስ ይላል። አመሰግናለሁ። ፈጣሪ ይገዛችሁ እና እንደምታዩት ማሾ የሚባለው ምዝራዬ ነው። እዚህ ደግሞ በቀሉ አለ። ላይ ጤፉ በጣም ነው የሚያምረው እና በነገራችን ላይ የብዙ ገበሬዎች ምዝራ አንድ ውሃ ነው ማለት ነው የሚጠቀሙት አሁን የሁሉ ሁሉ ማለት ነው የሚጠቀሙት አንድ ምዝራአ ነው። በጣም ሀሪፍ የሆነ ምዝራአ ነው። ቦታው በጣም ነው የሚያምረው። ጤፉ ምናምን በጣም ነው የሚያሳምረው፣ ያሳምረው ማለት ነው። እንዳለ ስታዩት በጣም ነው የሚያምረው ላይ እና ኮባ የሆናችሁ ደግሞ የምታውቁት ኮሜንት ላይ ይሄ እኛ እርሻ ነው፣ ይሄ እኛ እርሻ ነው የምትሉ። በነገራችን ላይ ወደ መንገዱ ዳር ነው በይ ቀናታ ደግሞ አሉ የቹቴ እንዴት አባቱ እንደሚያምር ጤፉ። በጣም ቆንጆ ቆንጆ ጤፍኖች አሉት፣ እና እንደ እነዚህ እንደ እነዚህ አይነቶች ጤፎች አሁን ማሻአላህ፣ አላህ ያብላው። እንግዲህ ይውላችሁ፣ ገበሬው ይህን ይመስላል። እንግዲህ ምዝራቸው እንደዚህ ያደረጉ በጣም የሚያምር ጤፍ ነው ያላቸው። አያችሁት? በጣም ውበት አለው ጤፉ። እዚህ ያለው ጭራሽ ደርሶ አብቅቷል። ይሄ መታጨሪ ብቻ ነው የቀረው። ሾዎቹ በላይ ማውጫ አለ በላይ በዛ አንተ በገባበ እሺ፣ ማሻላ ነው ጤፉ ላ በጣም ያምራል። አዎ ደስ ብሎኝ ያነሳው ና የኔ የሚመስል ነበረ ዛሬ ያነሳ ነው። እንደዚህን ጤፎች ነው እንግዲህ። እናንተ ደግሞ ትብብራችሁን እንፈልጋለን። ላይክ፣ ሰብስክራይብ፣ ሼር አደርጉልን። አንድ ሺህ እንኳን አስገቡን። እንደዚህ ልፍ ልፍ እያለ ደህና ደህና ቦታዎችን እያመጣን እናሳያችኋለን። ዛሬ በኮባ እንደዚህ ነበረ። ከሁሉም ነገር እናመሰግናለን። በሌላ ቪዲዮ እስከመጣን ሰላም ያገናኘን።